በከተማው በህብረተሰብ ተሳትፎ እየተገነቡ ያሉ የኮሪደር ልማትና ሌሎች መሰረተ ልማት ስራዎች በከምባታ ዞን ዋና አስተዳዳሪ አቶ አረጋ ሸቱና የዶዮገና ከተማ አስተዳዳሪ ከንቲባ አቶ ግሩም ወልደ ማርያም የመስክ ምልከታ ተደርጓል። የዞኑ ዋና አስተዳዳሪ አቶ አረጋ ሸቱ በዶዮገና ከተማ ያኖሩት መሰረተ ልማት ለማህበረሰቡ መድኃኒት ቤት ግንባታ ለአንድ ወረዳ አንድ ፕሮጀክት አካል ነው ብለዋል። ተጀምረው ያልተጠናቀቁ ነባር ፕሮጀክቶችን እያጠናቀቁ አዳዲስ ፕሮጀክቶችን በፍጥነትና ፈጠራ በማከል እያስጀመሩ ለመቀጠል የህብረተሰቡ የነቃ ልማት ተሳትፎና ክትትል ያስፈልጋለን ብለዋል። የፕሮጀክቱ ግንባታ በ45 ቀናት ባልበለጠ ጊዜ በማጠናቀቅ ጀምሮ የመጨረስ ልምዳችንን በማሻሻል በዶዮ ገና ከተማ የታየውን መልካም ጅማሮ እናሰፋለን ያሉት፣ ልማት በገንዘብ ብቻ ሳይሆን በልብ አንድነት ነው የሚመጣው ያሉት ዋና አስተዳዳሪው እኛ አንድ ሆነን ሌሎች አንድ እንዲሆኑ የምናደርግበት ጊዜ ነው ብለዋል። ይሄንን የፋርማሲ መሠረት ድንጋይ ስንጥል እንደ ከምባታ ዞን መሠረት ድንጋይ የምንጥለው የፋርማሲውን ብቻ አይደለም። ዛሬ መሠረት ድንጋይ የምንጥለው የተጀመረው የቆሙ የተስተጓጎሉ ፕሮጀክቶች የሚያንሰራሩበትንም ስንቅ የምንይዝበት ይሄንን ለማድረግ ደሞ የሚያስችለውን ከሁሉ በላይ የሆነውን የዞናችን ህዝብ አንድነት መሠረት ድንጋይ የምንጥልበት ጭምር ነው። አንድነት የሁሉ ነገር መሠረት ነው። ልማት በገንዘብ ብቻ አይመጣም። ልማት በልብ አንድነት ነው የሚመጣው። በከምባታ ዞን በሁሉም አካባቢዎች፣ በሀገር ውስጥና ከሀገር ውጭ የሚገኙ ተወላጆች በሀሳባቸው በገንዘባቸው፣ እንዲሁም ባላቸው ነገር ሁሉ በዞኑ ልማት ላይ አሻራቸውን እያሰፈሩ ያሉ አካላትን አመስግነዋል። በመንግስት በጀት ብቻ ሳይሆን በህብረተሰባችን የነቃ ተሳትፎና ድጋፍ ነው ይሄ ድጋፍ ማድረግ የገባቸው የዞናችን ተወላጆች በሀገር ውስጥና ከሀገር ውጭ ያሉ በተለያዩ መንገድ እየተሳተፉ እስከ ዛሬ እየደገፉ እያለሙ እየሰሩ ቆይተዋል። በዚህ አጋጣሚ እስከ አሁን ድረስ ዞናችን ውስጥ እየሰሩ ላሉ የልማት ስራዎች የዞናችን ተወላጆች በእናንተ ፊት እንዳመሰግን ይፈቀድልኝ። የዶዮ ገና ከተማ ከንቲባ አቶ ግሩም ወልደ ማርያም በበኩላቸው በከተማው በይፋ የተጀመረው የማህበረሰብ መድኃኒት ቤት ግንባታና የመድኃኒት አቅርቦት በመጀመሪያ ዙር ከአራት ሚሊዮን ብር በላይ ከልማት ወዳዱ ማህበረሰብ በመሰብሰብ በአርባ አምስት ቀናት ውስጥ በማጠናቀቅ ሪቫን እንቆርጣለን ነው ያሉት። በከተማ አስተዳደሩ እየተሰራ ያለው የኮሪደር ልማት ቴራዞንና የጠኛ ድንጋይ የማንጸፍ የተበላሹ መንገዶችን የማስጠገን፣ የሰፈር ፕላን የማውረድ ስራዎች በተጠናከረ መልኩ እየተሰራ የተሰራ መሆኑን ጠቅሰው የአረንጓዴ ልማት፣ የከተማ የውበት ዛፎችን የመትከል ከተማዋን ውብና ማራኪ እንዲሁም ለኢንቨስትመንት ምቹ የማድረግ ስራም ታቅዶ እየተሰራ እንደሆነ ገልጸዋል። በአርባ አምስት ቀናት ስራዎቹ እንዲያልቁ ነው ዋና እቅዳችን አካል ያደረግ ነው። ምክንያቱም በዚህ ሰዓት ላይ በህብረተሰብ ማንኛውም ስራ መስራት እንደሚቻል ያየንበት መመት ስለሆነ በሙሉ እምነት ህዝቡ ላይ እምነቱን በመጣል አርባ አምስት ቀን እንጨርሳለን ብለናል። ግንባታ ሂደቱ ምናልባት በአራት ሚሊዮን አካባቢ ያልቃል የሚል እቅድ ነው የተያዘው። ከሌሎቹ በእርስ ተሳትፎ ከሚሰሩ ተግባራት አንዱ ኮሪደር ልማት ነው። ኮሪደር ልማት ቅድም እንዳያችሁት አንድ ነጥብ አምስት ኪሎ ሜትር እንሰራለን ብልን እንያዝ ነው። በሁለቱም ጠርዝ በዚህ ሳምንት እንጨርሳለን የሚል ግምት አለን። ከላይ በኩል ያለውን ደግሞ ቦታውን የማጽዳት ከይገባኛል ነጻ የማድረግ ስራም እየተሰራ ነው ያለው። የዶዮገና ከተማ አስተዳደር የህብረተሰቡ የልማት ኮሚቴ አባል የሆኑት አቶ ግርማ ከለቾ የከተማው ነዋሪዎች ከዚህ ቀደም በመንግስት ሆስፒታሎች ባጋጠመው የመድኃኒት አቅርቦት ችግር ለከፍተኛ ወጪ እየተዳረጉ መሆናቸውን ተናግረው፣ አሁን ግንባታው በይፋ የተጀመረው የማህበረሰብ መድኃኒት ቤት ተጠናቆ አገልግሎት እስኪሰጥ ድጋፋችንንም ይሁን ማስተባበራችንን አጠናክረን እንቀጥላለን ብለዋል። የያዝነውን ልማት ከግብ እንድናደርስ ሌሎችንም ልማቶች ደግሞ አቅደን እንድንሰራ ህብረተሰቡ በጀመረው ሙቀት ወይም በዚህ ፍላጎት የበራውን ችቦ እስከ መጨረሻ ድረስ ለማብራት እና በህብረት እና በፍቅር የጀመርነውን በገንዘብ በማዋጣትም ሆነ በጉልበትም በተለያየ ነገር የጀመርነውን እንቅስቃሴ አጠናክረን ቀጥለን ለሌላውም አካባቢ ህብረተሰብ ማሳየት እንዳለብን